በዘንድሮ የውድድር ዓመት በእንግሊዝ ፕሪምየር ሊግም ሆነ በአውሮፓ ቻምፒዮንስ ሊግ መድፈኞቹ እያደረጉት ያለውን ነገር ለማመን ይከብዳል። እጅግ በጣም የሚያስደንቅ ጥንካሬ ውበትና ውጤታማነትን አርሰናል ተላብሷል። የዚህ የአርሰናል ውጤታማነትና ውበት ምንጭ ነው የሚባለው የተጫዋቾቹ ጠንካራ ስብስብና እንደዚሁም ደግሞ ስፋቱ በከፍተኛ ደረጃ በዋና ምክንያትነት ይጠቀሳል። አርቴታ እንዲሁ ሆነለት የሚመኘውን አግኝቷል። ደጋፊዎች የሚመኙትን የመስጠት ግዴታ እንዳለበት ደግሞ በጣም ብዙዎች ይስማማሉ። እስካሁን ድረስ በፕሪምየር ሊጉ፣ በቻምፒዮንስ ሊጉ እንደዚሁም በካራባው ካፕ አርቴታ ውጤታማነቱን አሳይቷል። በዘንድሮ የውድድር ዓመት አርሰናልን ከህልሙ የሚያሰናክለው ማን ነው? ይህንን ለማድረግ የሚያስችል አቅም ላይ የሚገኝ ሌላ የአውሮፓ ክለብስ አለ ወይ? እያሉ ባለሙያዎቹ መነጋገርና ጥያቄ ማንሳት ጀምረዋል። ለዚህ ነው በዚህ ፕሮግራማችን ላይ የአርሰናልን አስፈሪ የተጫዋቾችን ስብስብ ከነ ጥልቀቱ እና ይህም ደግሞ ለቡድኑ ውጤታማነት ያበረከተውን አስተዋጽኦ ለማየት ጥረት የምናደርገው። እሁድ ደግሞ በስታምፎርድ ብሪጅ ከቼልሲ ጋር መድፈኞቹ ይፋለማሉ። በተከታታይ በዚህ ታላቅ ጨዋታ ዙሪያ የተለያዩ መረጃዎችን ወደ እናንተ የምናደርስ መሆኑን ከወዲሁ ለመግለጽ እንወዳለን። ደግሞ ሌላ ጉዳይ ማንችስተር ዩናይትድ በሳምንቱ መጨረሻ የፊታችን እሁድ ከክሪስታል ፓላስ ጋር በኢትዮጵያ ሰዓት አቆጣጠር ዘጠኝ ሰዓት ላይ ጨዋታቸውን እያከናውናሉ። እሁድ የሚደረግ ጨዋታ ዘጠኝ ሰዓት በኢትዮጵያ ሰዓት አቆጣጠር ሲጀምር ወይም በነሱ ሀገር ቀን ስድስት ሰዓት ላይ ሲከናወን ያልተለመደ ነው። ይህ ለምን ሆነ የሚለውንና ከጨዋታው ጋር ተያይዞ ሊነሱ የሚገባቸውን የተወሰኑ ነጥቦችንም ወደ እናንተ እናደርሳለን። ሰላም ጤና ይስጥልን፣ እንደምን አላችሁ የተከበ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 እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን፣ አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን ከልብም እናመሰግናለን። ወደ ቀዳሚው ጉዳያችን ስንሄድ የማንቸስተር ዩናይትድን ነገር እናነሳለን። ማንቸስተር ዩናይትድ ባለፉት ሶስት ጨዋታዎች በሁለቱ አቻ ተለያየ። አንዱን ጨዋታ ደግሞ በኤቨርተን ተሸነፈ። የፊታችን እሁድ በኢትዮጵያ ሰዓት አቆጣጠር ዘጠኝ ሰዓት ላይ ደግሞ ከክሪስታል ፓላስ ጋር ጨዋታውን ያከናውናል። የዩናይትድ ሪከርድ ከክሪስታል ፓላስ ጋር ያውም በክሪስታል ፓላስ ሜዳ ሲሆን ጨዋታው ትንሽ ከበድ ይለዋል። ባለፉት ተከታታይ የሁለቱ ክለቦች ጨዋታ ማንቸስተር ዩናይትድ ወደ ክሪስታል ፓላስ ሜዳ ሄዶ አምስት ጨዋታዎችን አድርጎ ከአምስቱ በአንዱም እንኳን የድል ውጤትን ማስመዝገብ አልቻለም። ዩናይትድ ክሪስታል ፓላስን በሜዳው ማሸነፍ የቻለው ለመጨረሻ ጊዜ ሐምሌ 16 2020 በፈረንጆቹ አቆጣጠር ነው። ያኔ የዩናይትድን የአሸናፊነት ጎሎች ማርከስ ራሽፎርድ ና አንቶኒ ማርሲያል ነበሩ ያገቡት። ከዛ ከ2020 ውድድር ወዲህ የተገናኙባ ቸውን አጋጣሚዎች ጨዋታው በክሪስታል ፓላስ ሜዳ ከሆነ ዩናይትድ እያሸነፈ ከሜዳ ወጥቶ ወይም በደስታ ስሜት ጨዋታውን አጠናቆ አያውቅም። እሁድ ይህንን ታሪክ ለመቀየር እንደዚሁም ደግሞ በበቀደሙ የኤቨርተን ሽንፈት የተፈጠረውን የቁጭት ስሜት ለመካስ አሞሪምና የማንቸስተር ዩናይትድ ተጫዋቾች የተለየ ነገር እንዲያደርጉ ይጠበቃል እንግዲህ የእንግሊዝ ፕሪሚየር ሊግ ወደ ዘጠኝ የሚደርሱ ክለቦች በአውሮፓ የተለያዩ የውድድር አይነቶች ላይ ሲወዳደሩ ቆይተዋል። በቻምፒዮንስ ሊግ በዩሮፓ ሊግ እና በኮንፍረንስ ሊግ ላይ ጨዋታቸውን አድርገዋል። ታዲያ ክሪስታል ፓላስ ከኮንፍረንስ ሊግ ተሳታፊ ክለቦች መካከል አንዱ ስለሆነ ነው እንጂ የማንቸስተር ዩናይትድ እና የክሪስታል ፓላስ ጨዋታ ወደ እሁድ የተሸጋገረው። የመጀመሪያ እቅድ የነበረው ቅዳሜ ቀን ዘጠኝ ሰዓት ከ30 ላይ ጨዋታቸውን እንዲጀምሩ ነበር። ነገር ግን አንግሊዝ ፕሪሚየር ሊግ ላይ ባለው ሕግ መሰረት አንድ ክለብ ሁለት ጨዋታዎችን በስልሳ ሰዓት ገደብ ውስጥ ማከናወን አይገደድም ይላል። ከ60 ሰዓት ካለፈ በኋላ ግን እንዲጫወት ማድረግ ይቻላል። ስለዚህ ክሪስታል ፓላስ ሐሙስ የኮንፈረንስ ሊግ ጨዋታውን አድርጓል። እሁድ ዘጠኝ ሰዓት ላይ ከማንቸስተር ዩናይትድ ጋር ጨዋታውን ሲያደርግ በኮንፈረንስ ሊጉ ጨዋታና ዩናይትድን በሚገጥምበት መካከል ስልሳ አራት ሰዓታት ይኖራሉ። ስለዚህ የእንግሊዝ ፕሪምየር ሊግ ህጉን አልተላለፍኩም ለማለት እንዲመቸው ነው ጨዋታው ወደ እሁድ የተሸጋገረው። ጨዋታውም ደግሞ ዘጠኝ ሰዓት ላይ ወይም ስድስት ሰዓት ላይ እንዲጀምር የተደረገው። በነገራችን ላይ በእንግሊዝ ፕሪምየር ሊግ የሳምንቱ ትልቅ የሚባል ጨዋታ ምሽት አንድ ሰዓት ከ30 በኢትዮጵያ ሰዓት አቆጣጠር የሚጀምር ከሆነ እንደ ክሪስታል ፓላስና ዩናይትድ አይነት ጨዋታዎች እንዲጀምሩ የሚጠበቀው አስራ አንድ ሰዓት ላይ ነበረ። ነገር ግን ይሄኛው ምክንያት ከግምት ውስጥ ገብቶ ማንችስተር ዩናይትድና ክሪስታል ፓላስ የሚያደርጉት ጨዋታ እሁድ 9 ሰዓት ላይ እንዲጀምር ተደረገ። ዋናው ምክንያት ክሪስታል ፓላስ ሐሙስ ኮንፈረንስ ሊግ ስለተጫወተ ሳይሆን የቴሌቪዥኖቹን ፕሮግራም ለማክበር የቴሌቪዥኖቹን ፕሮግራም ለመጠበቅና የእነሱን ተጠቃሚነት ለማሳደግ ነው። እንደምታስታውሱት እንግዲህ አስራ አንድ ሰዓት ላይ ሌሎች የፕሪሚየር ሊጉ ጨዋታዎች በተለያዩ ክለቦች መካከል ይከናወናሉ እሁድ። ነገር ግን ማንቸስተር ዩናይትድ እና ክሪስታል ፓላስ የሚያደርጉትን ዘጠኝ ሰዓት ላይ የሚጀምሩት ያ ራሱን የቻለ ከፍተኛ የተመልካቾች ፍላጎት ያለው ጨዋታ ነው። ስለዚህ ይህንን ጨዋታ መጀመሪያ ቅዳሜ እንደተባለው ቢከና የሚከናወን ኖሮ ቲኤንቲ የሚባለው የቴሌቪዥን ጣቢያ ጨዋታውን ያሳይ ነበረ። እሁድ ሲመጣ ግን ሌሎቹ የቴሌቪዥን ጣቢያዎች ያሏቸው ሌሎች ፕሮግራሞች በሙሉ ታሳቢ ተደርገው ሰዓቱ ካልተስተካከለ በስተቀር ለስርጭት ስለማይመች ነው ተብሎ ምክንያት የተደረገው። ስለዚህ ዘጠኝ ሰዓት ላይ እነዚህ ሁለት ክለቦች ክሪስታል ፓላስ እና ማንቸስተር ዩናይትድ በጣም በጉጉት የሚጠበቀውን ጨዋታቸውን ያደርጋሉ። 11 ሰዓት ከአምስት ደቂቃ ላይ ዌስት ሀም ከሊቨርፑል ፣ ኖቲንግሃም ፎሬስት ከብራይተን፣ ንሆ ቫልቤን አስቶን ቪላ ከዎል ዩቬንትስ ጋራ ይጫወታሉ። ይሄ የማንቸስተር ዩናይትድና የክሪስታል ፓላስ ጨዋታ ቀደም ሲል በጠቀስነው ምክንያት ባይሸጋሸግ ኖሮ አሁን እንደጠቀስናቸው 11 ሰዓት ከአምስት ደቂቃ ላይ እንደሚጀምሩት ጨዋታዎች ነበር መከናወን የነበረበት። ነገር ግን የቴሌቪዥኖቹን መብት ለመጠበቅ ና የእነሱ ተጠቃሚነት እንዳይጎዳ ሲባል ጨዋታው ዘጠኝ ሰዓት ላይ በኢትዮጵያ ሰዓት አቆጣጠር በእንግሊዞቹ ሰዓት አቆጣጠር ደግሞ እኩለ ቀን 6 ሰዓት ላይ ለመከናወን ተገዷል ይችላል ማለት ነው። ስለዚህ ማንቸስተር ዩናይትድ እንግዲህ በዘንድሮ የውድድር አመት አሁን አሁን በጣም የመሻሻል ጥሩ የመሆን ምልክትን እያሳየ እንደሆነ የሚሰማን ሰዎች ቀላል አልነበርንም በቁጥር ማለት ነው። ነገር ግን ባለፉት ሶስት ተከታታይ ጨዋታዎች ከኖቲንጋም ፎረስት፣ ከቶተናም፣ በቀደም ደግሞ በተለይ ከኤቨርተን ጋራ ያደረጋቸው እንቅስቃሴዎች በእጁ የገቡትን ውጤቶች በደረጃ ሰንጠረዡ ከፍ የማለት አጋጣሚውን አሽቀንጥሮ የጣለበት ወይም ሳይጠቀምበት የቀረበት አጋ ሚ እንደገና ስለ አሞሪም እንደገና ስለ ማንቸስተር ዩናይትድ ጥያቄዎችን እንድናነሳ ያስገደደ ሆኗል ማለት ነው። እንግዲህ ኦልትራፎርድ ላይ የነበረው የኤቨርተን እና የማንቸስተር ዩናይትድ ጨዋታ ደጋፊዎቹን ያስቆጣ፣ የእግር ኳስ ባለሙያዎች እንደገና ከፍተኛ የሚባል ትችትን እንዲሰነዝሩ ያስገደደ ነው። መካስ አለበት። ደጋፊው ጥያቄዎች መመለስ መቻል አለባቸው። አሰልጣኝ ሩበን አሞሪም ተጫዋቾቻቸውን በሚገባ ለሜዳ ላይ እንቅስቃሴ ብቻ ሳይሆን ለአእምሮ ዝግጁነትም ማበርታት፣ ማትጋት ይኖርባቸዋል። ነው ያ ነው የማንቸስተር ዩናይትድ ልማዱ ያ ነው የማንቸስተር ዩናይትድ ውበቱ። ማንቸስተር ዩናይትድ ቤት ውስጥ አሁን ያሉት የተጫዋቾችን ስብስብ እና በሆነ ወቅት ላይ በአሰልጣኝ ሰር አሌክስ ፈርጉሰን ስር የነበሩትን የዩናይትድ ተጫዋቾች ስብስብ በተለይ አንዳንዶቹን ወደ ኋላ ሄደን ብናስታውስ ወይም መልሰን ብናስባቸው በእግር ኳስ ችሎታቸው ያን ያህል ላቅ ያለ ደረጃ ላይ የደረሱ ምርጥ ምርጥ የሚባሉ ተጫዋቾች ስለነበሩት ብቻ አይደለም ማንቸስተር ዩናይትድ ኃያል የተከበረ እና ገናና የሆነው እነ ሚካኤል ሲልቬስትርን ልናነሳ እንችላለን። እነ ጆኖሼን ልንጠቅስ እንችላለን። ጆኖሼ በእግር ኳስ ችሎታው የምናስታውሰው ድንቅ ተጫዋች ነበረ ብለን የምንለው አይነት ተጫዋች አይደለም። ይህንኑ ጥያቄ ከፈለጋችሁ ደግሞ ሩኒንም ጠይቁት። ሩኒ የእንግሊዝ ፕሪሚየር ሊግ ድንቅ ከሚባሉ ተጫዋቾች መካከል የማንቸስተር ዩናይትድ የምንጊዜን ኮከብ ግባግቢ የሆነ ነው። ፓትሪስ ኤቭራ በሚሰጠው ሚና በፉልባክነት ባክነት በጣም የሚገርም ስራን ሲሰራ የነበረ በእንግሊዝ ፕሪሚየር ሊግ አንቱ ከሚባሉ ተጫዋቾች መካከል አንዱ ነው። እነዚህ ሰዎች አሰልጣኝ ሰር አሌክስ ፈርጉሰን በአብረን በቆየንባቸው ዘጠኝም አመት ይሁን አስራ ምናምንም አመት ይሁን አንድም ቀን ስለ ታክቲክ ነግሮን አያውቅም። አንድም ቀን ነው። ዋናው የማይንድ ሴቱ ነው አንደኛ የሚባለው የማንቸስተር ዩናይትድ አቅም። እያንዳንዱ ተጫዋች ወደ ሜዳ ሲገባ እያንዳንዱ ተጫዋች ማንቸስተር ዩናይትድን ወክሎ እንዲጫወት ሲደረግ 100% እና ከዛ በላይ እንዲሰጥ ተደርጎ ይዘጋጃል። ስለ ታክቲክ ለማንቸስተር ዩናይትድ ተጫዋቾች ፈርጉሰን ነግረዋቸው አብራርተውላቸው አያውቁም። አሁን ያሉት የማንቸስተር ዩናይትድ ተጫዋቾች አሁን ከተቃቀስናቸው ተጫዋቾች ያን ያህል የሚያንሱ ላይሆኑ ይችላሉ። ነገር ግን የማይንድ ሴቱ ጉዳይ ላይ ግን ከፍተኛ ልዩነት አለ። ጆኖሼ ማድረግ ያለበትን ነገር በሙሉ ያደርጋል። ኒማኒያ ቪዲሽ መክፈል ያለበትን ዋጋ በሙሉ ይከፍላል። በመሬት የሚመጣን ኳስ በቴስታ ለመምታት እስከመሞከር ድረስ ለማንቸስተር ዩናይትድ አሸናፊነትና ታላቅነት ዋጋ ሲከፍል የነበረ የሚደንቅ ተከላካይ ተጫዋች ማለት አንዱ ኒማኒያ ቪዲሽ ነው። እነዚህ ሁሉ ተጫዋቾች ግን ለማንቸስተር ዩናይትድ የመጫወትን ክብር፣ ለማንቸስተር ዩናይትድን የመጫወት ትርጉም በሚ ይገባ እናውቀዋለን። ፈርጉሰንም ወለም ዘለም እንዳንል ያደርገናል ነው። የአሁኑ የማንቸስተር ዩናይትድ ስብስብ ከዚህ አንጻር በጣም በከፍተኛ ደረጃ ያጎደለ እንደሆነ ነው የሚሰማኝ እኔ። ስለዚህ የሜዳ ላይ የታክቲክ ጉዳይ በባክስሪ መጫወት እያንዳንዱ ተጫዋች የተሰጠውን ኃላፊነት ከመወጣት አንጻር ብቻ ሳይሆን መገምገም ያለበት በእርግጥ የማንቸስተር ዩናይትድ ተጫዋቾች ለማንቸስተር ዩናይትድ እየተጫወቱ እንደሆነ ፊል ያደርጉታል ወይ አቅማቸው የፈቀደውን በሙሉ ማንቸስተር ዩናይትድ እያደረጉ ነው ወይ? ማንቸስተር ዩናይትድን ወክለው እየተጫወቱ ስህተት ሲሰሩ ይደናገጣሉ ወይ? ዋጋ እያስከፈሉ ሲሆን ቡድናቸውን ይጨነቃሉ ወይ? ይህንን ስሜት አሁን ለማንችስተር ዩናይትድ ከሚጫወቱ ተጫዋቾች ዘንድ እያየ ነው ስለመሆኑ ብዙዎቻችን እርግጠኛ ነኝ ብዬ አላስብም። ስለዚህ ከክሪስታል ፓላስም ጋር የሚደረገው ጨዋታ ልክ እንዳለፉት ሶስት ጨዋታዎች በእጅ ሊገባ ያለ ውጤት የሚበላሽበት፣ የማንችስተር ዩናይትድ ተጫዋቾች የሚያጎድሉበት፣ አሁንም የማንችስተር ዩናይትድ ተጫዋቾች ከሚፈጥሩት የግብ እድል ትልቅ ጥቅም ማግኘት የማይችሉበት ጨዋታ ሆኖ እንዳያልፍና ሌላ ቁጭት፣ ሌላ ጸጸት፣ ሌላ ብስጭት እንዳይመጣ የዩናይትድ ተጫዋቾችና አሞሪም በሚገባ መዘጋጀት መቻል አለባቸው። ሁለቱም እንግዲህ በባክስሪ በመጫወት የሚታወቁ ናቸው። ምናልባት ማንቸስተር ዩናይትድ በአሞሪም ስር ኦልሞስት ሁሉንም ጨዋታ በባክስሪ ተጫውቶ ሊሆን ይችላል። ክሪስታል ፓላስ ከማንቸስተር ዩናይትድ ቀጥሎ በባክስሪ በመጫወት የሚጠቀስ ክለብ ነው። ስለዚህ በሁለቱ ክለቦች መካከል ሊኖር የሚችለው ታክቲካል ባትል በጣም በጉጉት የሚጠበቅ ነው። ለማንቸስተር ዩናይትድ ግን ከሜዳ ውጪ ይህንን ጨዋታ ማሸነፍ ግዴታው ነው። የተሻሻለ እንቅስቃሴ የሚረባ ነገር ማሳየት መቻል አለባቸው ነው። ስለዚህ ይህንን ለማድረግ በሚገባ መዘጋጀት ይጠበቅባቸዋል። ጨዋታው ግን ከተለመደው አካሄድ ወጥቶ በኢትዮጵያ ሰዓት አቆጣጠር ዘጠኝ ሰዓት እንደዚሁም በእነሱ ሰዓት አቆጣጠር ደግሞ ምሳ ሰዓት ስድስት ሰዓት ላይ የሚደረገው የቴሌቪዥን ራይቱን ያሸነፉትን ኩባንያዎች መብት ለመጠበቅ ሲባል ነው ነው ወደ ሌላኛው ጉዳይ እንሂድ። የዘንድሮ አርሰናል ልዩ ነው። የእውነት ለመናገር የምናየውን ለማመን የምናየውን በተመለከተ በቃ ምናልባትም እንደዚህ ብለን ብንገልጸውን በጣም ትክክል ይመስለኛል። አንዱ ጨዋታ ባለቀ ቁጥር ቶሎ ብሎ ደግሞ ሌላኛው የአርሰናል ጨዋታ እንዲመጣና አርሰናልን በድጋሚ በዚሁ ጥንካሬው፣ በዚሁ ውበቱ፣ በዚሁ ውጤታማነቱ በማየት ይህንን ጊዜ በደንብ በደንብ ለመገረም በዚህ ጊዜ በደንብ ለመደነቅ ብዙዎቻችን የምንፈልግ ይመስለኛል። እግር ኳስ እስከወደድን ድረስ በተለየ መንገድ የጠነከረን ቡድን አይቶ መደሰት፣ አይዞ መዝናናት፣ እንደዚሁም ደግሞ አይቶ የሚሰሙ ስሜቶችን በሙሉ እንግዲህ ኤንጆይ ማድረግ በጣም ትክክልም በጣም ተገቢም ይመስለኛል። አስፈሪ ነው የአርሰናል የስብስቡ ጥልቀት። የእውነት ለመናገር ከቅርብ ሰዓታት በፊት ዚ አትሌቲክ ይህንን ጉዳይ በተመለከተ የሚገርም ጽሑፍ ይዞ ወጥቷል። በተለየ መንገድ ነገሮችን ለማየት የአርቴታ ሀሳብ የአርቴታ ፍላጎት እና የአርቴታና የጓደኞቹ ተጫዋቾቹን ያዘጋጁበትን መንገድ በተመለከተ የተሰራ አንድ ትንታኔ አለ። ይህን ትንታኔ ለዚህ ፕሮግራም ፕሮግራም እንዲስማማ በሚል በተወሰነ ደረጃ ልንነጋገርበት ወደናል። የመጀመሪያው መነሳት ያለበት ነገር ምንድን ነው? እግር ኳስ ጨዋታ ላይ የሆነ ቡድን አሸናፊ ከሆነ ወይም በአሸናፊ ቡድን ውስጥ ሁሉም ማለት በሚቻል ደረጃ ተጫዋቾች የሆነ ድርሻ እንዲኖራቸው ይፈልጋሉ። ዊኒንግ ቲም ካለ እያሸነፈ ያለ ወይም ወቅታዊ ብቃቱ ጥሩ የሆነ ቡድን ካለ የዛ ቡድን ተጫዋቾች በሆነ ደቂቃም ቢሆን በመጀመሪያ ተሰላፊነትም ቢሆን ሰፋ ያለ ጊዜም ቢሆን ብቻ የሆነ ሚና፣ የሆነ ድርሻ እንዲኖራቸው ይፈልጋሉ። የማገልገል ፍላጎት ላቅ ያለ ደረጃ ላይ ይደርሳል። አሁን አርሰናልን በምንመለከትበት ጊዜ የአርሰናል የተጫዋቾች ስብስብ ምናልባት በዚህ ሰዓት በስፔን ፕሪሜራ ሊጋ ያሉ ትልልቅ የሚባሉትን ክለቦች እና ስብስባቸውን የጀርመን፣ የፈረንሳይ፣ የጣሊያን ትልልቅ የሚባሉ ክለቦችንና ስብስባቸውን ኢቨን የእንግሊዝንም ትልልቅ ክለቦችና ስብስባቸውን ብንገመግም በአርሰናል ልክ የሚመጣልን ሌላ የሚያስፈራ ሌላ የሚያምር የተጫዋቾች ጠንካራ ስብስብ የተጫዋቾች ሰፊ ስብስብ ያለው ክለብ ማግኘታችንን እንጠራጠራለን። የሚያስደነግጥ ሰፊ የሚያስደነግጥ ጠንካራ ስብስብ ብቻ አይደለም ያለው አርሰናል፣ ሚዛኑን የጠበቀ ቡድን ነው ከግብጠባ ታዋቂ ከመሀል ተከላካዮች፣ ከመስመር ተከላካዮች፣ አማካዮች፣ የመስመር ተጫዋቾች፣ አጥቂዎች ስንል በጣም ዌሊ ባላንስድ የሆነ ሚዛኑን የጠበቀ ቡድን ነው አርሰናል ቤት ውስጥ የተገባ የተገነባው። ስለዚህ ይህንን በምናነሳበት ሰዓት ላይ የእውነት ለመናገር እያንዳንዱ የአርሰናል የመጀመሪያ ተሰላፊ የሚሆን ተጫዋች ለአርሰናል ያንን ጨዋታ በመጀመሩ እንደ ፕሪቪሌጅ ነው የሚቆጥረው። እንደ ትልቅ ክብር እንደ መልካም አጋጣሚ ነው የሚያየው። እያንዳንዱ ተቀያሪ ወ በር ላይ የሚቀመጥ ተጫዋች ደግሞ የሚሰጠውን ደቂቃ እንደ ትልቅ ኦፖርቹኒቲ እንደ ትልቅ መልካም አጋጣሚ ለመጠቀም ይጓጓል፣ ይላል። አሁን በዚህ ትንታኔ ላይ የተጠቀሰው አንዱ ውቡ ነገር ይሄ ነው። ለአርሰናል መጫወት በአርቴታ የመጀመሪያ ተሰላፊነትን እድል ማግኘት የተሰ ፕሪቪሌጅ ትልቅ ክብር ነው። ተቀያሪ ወንበር ላይ የሚቀመጡ ተጫዋቾች ደግሞ እንደው ዛሬ ሆኖልኝ ተሳክቶልኝ የተወሰነች ደቂቃ እንኳን ባገኘሁ የሚል ስሜት ውስጥ ናቸው የሚገኙት። እንዲህ ያለው ነገር ይላሉ ተንታኞቹ፣ እንዲህ ያለው ነገር በእግር ኳስ ውስጥ ያልተለመደ ክስተት ነው። ጠንካራም፣ ሰፊም፣ ሚዛኑን የጠበቀም እንደገና ደግሞ የሚሰለፉና የማይሰለፉ ተጫዋቾች መካከል ፍጹም ጤነኛ የሚባል የመተጋገዝም የመፎካከርም ስሜት ያለው አርሰናል ቤት ነው። ይሄንን ነው ሬር የሆነ ወይም በጣም አልፎ አልፎ ብቻ ሊያጋጥም የሚችል የእግር ኳስ ክስተት ነው የሚለው ሄልዚ ነው። ኮምፒቲሽኑ ለመሰለፍ የሚኖረው ፉክክር በጣም ጤናማ ነው። የሚያነቃቃ ፉክክር ነው ያለው በተጫዋቾቹ መካከል። ስለዚህ እንዲህ ባለ ሲትዌሽን ውስጥ ሲገኝ አርቴታን አይነት ሰው እድለኛ ነው ነው የሚባለው የሚቀናበት ሰው ነው የሚሆነው። እያንዳንዱ የፕሪሚየር ሊግ አሰልጣኝ የአርቴታን እድል ለራሱ ይመኘዋል። ሰፊም እስኳድ ጠንኳራም ስኳድ ለተጫዋቾቹ መካከል ያለው ግንኙነት በጣም ጤናማ፣ እርስ በርሳቸው የሚያደርጉት ፉክክር የሚያኮስስ ሳይሆን የሚያነቃቃ የሆነለት ቡድን እንዲኖረው እያንዳንዱ አሰልጣኝ ይመኛል። ሁሉም የሚመኙትን ዘንድሮ ያገኘው አርቴታ ነው ዘንድሮ ያገኘው አርሰናል ነው። ለዚህ ነው እንዲህ ያለ ስብስብ እና ስብስቡ መካከል ያለው ግንኙነት ጤናማ በመሆኑ ነው የፕሪሚየር ሊጉን በስድስት ነጥብ ልዩነት አርሰናል መምራት የቻለው። እንዲህ ባለ የነጥብ ልዩነት እየመራ ይኸው ተሐሳስ ልንገባ ነው ዲሴምበር ላይ ደርሰናል። ለዚህ ነው ሁሉንም የቻምፒዮንስ ሊግ የሊግ ፌስ ጨዋታዎች አርሰናል ማሸነፍ የቻለው። ለዚህ ነው አርሰናል የሚያስፈራው። ለዚህ ነው አርሰናልን ምርጡ የአውሮፓ ቡድን ባለቤት የምንለው ሰጥተነው ሳይሆን ስለሆነ ነው። እንግዲህ በክለቡ ውስጥ የሚገኙ ተጫዋቾች፣ ለመጀመሪያ ተሰላፊነት የሚመረጡት ተጫዋቾች ሁለት በጣም ተቃራኒ የሆኑ ስሜቶች በተመሳሳይ ጊዜ ይሰሟቸዋል። የመጀመሪያው የሚሰማቸው ስሜት በቡድን ጓደኞቻቸው የመሰለፍ እድል ባልተሰጣቸው የቡድን ጓደኞቻቸው እንደሚደገፉ እንደሚያበረታቷቸው ያምናሉ። ቤስት ኢለቨኑ ነው ይህንን ስሜት የሚሰማው ይሄው ስሜት እየተሰማቸው አዘ ሴም ታይም ሳይመልትኒስሊ በተመሳሳይ በዛው ቅጽበት ደግሞ እያንዳንዱ ተቀያሪ ወንበር ላይ ያለው የአርሰናል ተጫዋች የነሱን ቦታ እንደሚመኘውም ደግሞ ያውቃሉ። እንደሚመኙት የነሱን ቦታ ያውቃሉ። አዘሴም ታይም ግን እየደገፏቸው እንደሆነም ደግሞ ይሰማቸዋል። ይሄንን ፍጹም ተቃራኒ የሆነ ስሜት በአንድ ጊዜ እንዲሰማ ማድረግ በጣም ከባድ ነው። እዚህ ጋ ይመስለኛል ከትላንትና የአርሰናልና የባየር ሚኒክ ጨዋታ በኋላ አርቴታ የተናገረው ነገር እንደ ትልቅ ቁም ነገር ሊወሰድ የሚገባው የተጫዋቾቻችንን ስብስብ ይላል አርቴታ፣ የተጫዋቾቻችንን ስብስብ አሰፋ ነው አጠናከር ነው። ነገር ግን አስፍተንና አጠናክረን ብቻ አልተው ነውም ይላል። ከማስፋትና ከማጠናከር ጎን ለጎን በዚህ ስብስብ ውስጥ ማይንድ ሴታቸው ላይ ሰራን ተጫዋቾቹ ነገሩን እንዴት እንዲያዩት፣ እንዴት እንዲረዱት፣ እንዴት ቢያዩትና እንዴት ቢረዱት ለአርሰናልም፣ ለእነሱም ለአጠቃላይ አሸናፊ የመሆን ፍላጎታችን እንደሚረዳ አስረዳናቸው። እዛ ላይ በደንብ ነው የሠራነው ይላል አርቴታ። እዛ ላይ በደንብ መስራታችን ደግሞ በደንብ እየጠቀመን ነው ብሎ ይናገራል። ለዚህ ነው የአርሰናል ተጫዋቾች ወደ ሜዳ የሚገቡት ፉክክር እንዳለባቸው ያውቃሉ። ወደ ሜዳ የሚገቡ ተጫዋቾች ቦታቸውን ለመንጠቅ የሚያስቡ ተጫዋቾች፣ ለዛም እየለፉና እየተጉ ያሉ ተጫዋቾች አሉ። ብዙ ጊዜ እንዲህ ያለ ጠንካራና ሰፊ ስብስብ ሲኖር በተጫዋቾች መካከል ግሩፒንግ ይኖራል። ይሄ ላለመስማማት የገሌ ግሩፕ የገሌ ግሩፕ የገሌ ግሩፕ ይባልና በነዛ በተፈጠሩ ግሩፖች መካከል የሚኖረውን የፍላጎት ልዩነት መዳኘት ለአሰልጣኞች በጣም ከባድ የቤት ስራ ይሆናል። አርሰናል ቤት እንዲህ ያለ ነገር እየተሰማ አይደለም። እየተጋገዙ ነው የሚፎካከሩት። እንዲህ እንዲሆን ደግሞ ሰርተናል ብሎ ነው በአደባባይ በጋዜጣዊ መግለጫው ላይ እየተናገረ ያለው። ተቀያሪ ወንበር ላይ ያሉ ተጫዋቾች እንደተተዉ አይደለም የሚያስቡት። አልተፈለግኩም አይደለም ስሜታቸው የሆነ ድል ሲሰጣቸው እንዴት ቡድናቸውን እንደሚያግዙ ነው የሚያወጡት የሚያወርዱት እንጂ አለመፈለግ ስሜት የላቸውም በውስጣቸው በጭራሽ። ይህንን ደግሞ ማመን ከተፈለገ ይህንን ስለ ማስረዳት ደግሞ ሀሳብ እንስጥ ምሳሌ እንጥቀስ ከተባለ የትላንትናው ጨዋታ ለዚህ በጣም ጥሩ ማስረጃ፣ በጣም ጥሩ ማሳያ ነው። ምክንያቱም ትላንትና አርቴታ ወደ አምስት የሚደርሱ ተጫዋቾችን ቀይሮ አስገብተዋል። ተቀይረው ከገቡት አምስት ተጫዋቾች ሁለቱ ጎል አግብተዋል። ማና ማን? ማድዌኬ እና ጋብርኤል ማርቲኔሌ። አንዱ ደግሞ ተቀይሮ የገባው ተጫዋች ለጎል የሚሆን ኳስ ሰጥቷል። ማን? ሪካርዶ ካላፊዮሪ። ስለዚህ አርሰናል ሶስት ተቀይረው የገቡ ተጫዋቾቹ ለገቡት ጎሎች ቀጥታ በማግባትም አሲስት በማድረግም ትልቅ ትልቅ ሚና ነበራቸው። እንዲህ መሆን መታደል ነው። እንዲህ መሆን የእያንዳንዱ ትልቅ የምንለው ክለብ በሙሉ ፍላጎት ነው። እንዲህ መሆንን ግን ዘንድሮ በደንብ የታደለው አርቴታ ነው። እንዲህ መሆንን በደንብ የተላበሰው ደግሞ አርሰናል ነው። አሁን ደግሞ ጭራሽ የተጎዱ ተጫዋቾች እየተመለሱ ሲሆን ከጉዳት መልስ አይደለ እንዴ አሁን ማዶዌኬ ገብቶ ጎል እያገባ ያለው ከጉዳት መልስ አይደለ እንዴ ኦዲጋርድ ወደ ሜዳ እየገባው ሌሎች የተጎዱ ተጫዋቾችም ደግሞ በመመለስ ላይ ናቸው ያሉት ይሄ ለአርሰናል ሌላ ታሪክ መፍጠር ማለት ነው ሌላ ዓለም ውስጥ መግባት ማለት ነው የሚሆነው ስለዚህ እስካሁን ያለውም የእውነት ለመናገር በጣም የሚደንቅ ነው። የሕልም ያህል ነው። ለረጅም ጊዜ ሲጓጓ፣ ለረጅም ጊዜ ሲናፈቅ የነበረው ነገር ነው አርሰናል እጅ ላይ አሁን የወደቀው። አርሰናል ከተወሰኑ ዓመታት በፊት በማንችስተር ሲቲ ስብስብ ቀንቶ ሊሆን ይችላል። አርሰናል ከተወሰነ ጊዜ በፊት ሊቨርፑል ቤት የነበረውን ስብስብ ለራስ ተመኝቶ ሊሆን ይችላል። አሁን የሲቲ የሊቨርፑልና የሌሎቹ የፕሪምየር ሊግ ትልልቅ ክለቦች እንደዚሁም የአውሮፓዎቹ ሌሎች ትልልቅ ክለቦች ምኞት እንደ አርሰናል መሆን ነው ነው። አርሰናል ሜዳ ውስጥ ብቻ አይደለም ልክ የሆነው። በዝውውር ገበያውም አርሰናል በሚያስደንቅ መጠን ልክ ነው። ለዚህ ነው ይሄ ድል፣ ይሄ ክብር፣ ይሄ አስፈሪነት እና ይሄ ምርጥነት የአርቴታና የተጫዋቾቹ ብቻ አይደለም የአንድሪያ ቤርታም ጭምር እንጂ አርሰናልን ወደ ሌላ ሌቭል ወስደውታል። በየሚናቸው የሚገባቸውን የሰሩት አርሰናሎች በዚህ ሰዓት ላይ ሁሉም የሚፈራቸው ሆነዋል። እሁድ ከቼልሲ ጋር የሚደረገው የምሽቱ ጨዋታ በጣም በጉጉት ይጠበቃል። ቼልሲም ያምራል፣ አርሰናልም ያስፈራል። በሁለቱ ክለቦች መካከል የሚደረገውን ጨዋታ በተመለከተ በተለያዩ ፕሮግራሞቻችን ዘርዘር ያሉ ሀሳቦችን ወደ እናንተ ማድረሳችንን እንቀጥላለን። በምናነሳቸው ሀሳቦች ዙሪያ ኮሜንታችሁን መላክ ትችላላችሁ። ደግሞም ይህንን የእኛን ቻናል ሰብስክራይብ አድርጉት፣ የደወል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራታችሁን ላይክ ማድረጋችሁንም አትርሱ እንላለን ድጋፋችሁ ያበረታናልና ግፉበት እንላለን። በያላችሁበት ሰላም ለናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።